የቅልጦ ኮንስትራክሽንና ኢንዱስትሪዋል ኮሌጅ ዲን አቶ አብዱ ረዲ ኮሌጁ ዜጎችን በሙያ በማብቃት የድርሻውን እየተወጣ እንደሚገኝ ጠቁመዋል። በሀገሪቱ ብቁ ተነሳሽና የተጠራክሉት ያለው በዝቅተኛ በመካከለኛና በከፍተኛ ደረጃ የስለተና የሰውያን በማፍራት ድህነትን በማስወገድ ለኢኮኖሚና ማህበራዊ ልማት አስተዋጽኦ ማድረግ በሚችል ሁኔታ በስፋት ስልጠና እየተሰጠ ይገኛል። በዕለቱም በተለያዩ የሙያ መስክ ከደረጃ ሁለት እስከ ደረጃ አራት ስልጠና ሲከታተሉ የነበሩ ከሰማንያ በላይ ሰልጣኞችን ማስመረቅ መቻሉንም ጠቅሰዋል። በዛሬ ሁለትም ከሁለት ሺ አስራ አራት ዓ.ም ጀምሮ በተለያዩ ሙያ መስኩ በመደበኛ በቀዳመኛ ች

የምስራቅ አዘርነት በርበሬ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ እና የወረዳው አስተዳደር ተወካይ አቶ ምሁዲን ሙዘምል የቂልጦ ኮንስትራክሽን እና ኢንዱስትሪያል ኮሌጅ በ 2013 ዓም የመሰረተ ድንጋይ በማስቀመጥ ልዩ ትኩረት በመስጠት እንዲሰራ ማድረጉንም ገልጸዋል። በ2014 ዓም ስልጠና ሰጥ በማድረግ ምን ያህል ዘርፉ ላይ ትኩረት እንደሰጠው ማሳየት ይቻላል። የሰለጠነ የሰው ኃይል እጥረት ለመቅረፍና ብቁ ባለሙያዎችን ለማፍራት በሚያስችል መልኩ ለቴክኒክና ሙያ ትምህርት ልዩ ትኩረት ተሰጥቶ እየተሰራ ነው ብለዋል። የበለጸጉ ሀገራት መነሻቸው ለቴክኖሎጂና ሙያ የሰጡትን ልዩ ትኩረት በመሆኑ ይህን ከሀገራችን ነባራዊ ሁኔታ ጋር በማዛመድ በቴክኒክና ሙያ ኮሌጆች ልዩ ትኩረት ተሰጥቶ እየተሰራ መሆኑን የስልጤ ዞን ቴክኒክ ሙያ ትምህርትና ስልጠና መምሪያ ኃላፊ አቶ ፈድሉ ከድር ተናግረዋል። አለም አለም አቀፍ በዚህ በዚያው ገብቶ ተወዳዳሪ ደግሞ ውጤታማ ለመሆን ሀገራችንን ከድህነት በኋላቀርነት ለማላቀቅ መንግስት በጣም በርካታ ስራዎችን እየሰራ ይገኛል። ይሄን ደግሞ ይበልጥ ለማሳለፍ እንደ ሀገር በዚህ በቴክኒክና ሙያ ዘርፍ ብቁ የሆኑ በመካከለኛ፣ በዝቅተኛ፣ በከፍተኛ ደረጃ የሰለጠኑ ባለሙያዎችን ለማፍራት አሁን ወቅቱ የሚጠይቀው የኢኮኖሚ ሽግግር ተቀብሎ ሊያሳልፍ የሚችል

በዞኑ ሁለት ፖሊቴክኒክና ሰባት ኮንስትራክሽናል ኮሌጆች መኖራቸውን ያነሱት ፈድሉ በእነዚህ የሙያ ኮሌጆች የሚሰለጥኑ ሰልጣኞች ቁጥርን ለማሳደግ ሁሉም የድርሻውን መወጣት አለበት ብለዋል። የቴክኒክና ሙያ ስልጠና ተቋማት ሙያና ብቃት ያላቸው ስራ ፈጣሪ አምራችና ውጤታማ ዜጎችን በማፍራት ረገድ ከፍተኛ ቦታ የሚይዙ መሆኑን የማዕከላዊ ኢትዮጵያ ክልል ቴክኒክ ሙያ ትምህርትና ስልጠና ቢሮ ምክትልና የቴክኖሎጂ ሽግግርና ኢንዱስትሪ ኤክስቴሽን ዘርፍ ኃላፊ አቶ ይስሐቅ ማሶሬ ተናግረዋል። ከዚህ በፊት በቴክኒክና ሙያ ተቋማት ገብተው እየተመረቁ ሀብት ያፈርጉ በትንሽ ጀምረው ወደ መካከለኛ ደረጃ እየደረሱ ባለሀብቶች ያሉበት ስለሆነ ከነሱ ትምህርት በመውሰድ መንገዱ ላይ እንቅፋትን መንገራገጭን ሊበዛበትን መዳረሻችሁን እያያችሁ መሰናክሎቹ ላይ ተስፋ ሳትቆርጡ ተሰናካክላችሁ ሳትቀሩ መዳረሻችሁን ልትደርሱ ይገባል ማለት ነው። የዕለቱ ተመራቂ ሰልጣኞች በሰጡት አስተያየት በስልጠና ወቅት ያገኙትን እውቀት ተጠቅመው ስራ ከመጠበቅ ተላቀው ስራ በመፍጠር ራሳቸውንና ማህበረሰባቸውን ለማገልገል ዝግጁ መሆናቸውን ተናግረዋል።